እግዚአብሔር ዲሲፕሊን የዲሲፕሊን አምላክ ነው። ዲሲፕሊን በጣም ያስፈልገናል። እኛ ክርስቲያኖች በህይወታችን ላይ መታዘዝ በጣም ያስፈልገናል። እግዚአብሔር ለሚያሳየን፣ ለሚናገረን ነገር ምላሽ መስጠት በጣም አስፈላጊ ነገር ነው ወዳጆቼ። እና ስለዚህ ያንን እንድናደርግ ደግሞ እግዚአብሔር ያው በቃሉ ነው የሚያስተምረን፣ ኬትም አናመጣውም። እኔ በህልሞቼ ላይ ጸልያለሁ በራዮቼ ላይ ጸልያለሁ እግዚአብሔር በሚያሳየኝ ነገር፣ ክፉ ነገር ሲመጣ ሲያሳየኝ፣ መልካም ነገር ሲያሳየኝ፣ በሁሉም እግዚአብሔር ፊት መስጠት ያለብኝን ሪያክሽን እሰጣለሁ። ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሩስፍ ጋድ ፋሚሊዎች አገልጋየታችሁ ሄቨን ከሲውዲን ዛሬ ደግሞ እግዚአብሔር ሰሞኑን በጣም አስደናቂ የሆኑ መልእክቶችን እያስተላለፈልን ይገኛል። ዛሬ ደግሞ የመጨረሻውን ክፍል ህልምን መረዳት በሚል ቁጥር ስድስት ድረስ አላውቅም እንግዲህ ለጊዜው አሁን ለእኔ መጨረሻ ነው። እንግዲህ ምናልባት ወደፊት ደግሞ አይቼ እንደተስማማችሁ እንደወደዳችሁት ደግሞ አይቼ ምናልባት ልቀጥልላችሁ እችላለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም እግዚአብሔር በተለያየ መንገድ እየተናገረን ነው፣ በተለያየ መንገድ እየረዳን ነው። አቅም እየሆነን ነው። እርግጠኛ ነኝ ብዙዎቻችሁ ከዚህ በኋላ የባከነ ህልም የላችሁም። የባከለ የሚበላ የሚጠፋ ህልም እንደሌላችሁ ተስፋ አደርጋለሁኝ። ከምን የተነሳ አካላችሁኝ ከዚህ ቃል የተነሳ ጌታ ይባረክ፣ አሜን። ምክንያቱም እግዚአብሔር ቃል ሲመጣ ብርሃን ነው። በቃ ብርሃን፣ አንድን ጨለማ ላይ ደግሞ ብርሃን ሲበራበት ጨለማ መሆኑ ይቀራል ማለት ነውና፣ ወደ በረከት ይቀየራል። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። እንግዲህ ለምንድ ነው ህልምን መረዳት የሚያስፈልገን በሚል በተከታታይ ክፍል የአስር የአስር ደቂቃ ባልሳሳት፣ ከዛ የሚዘል አይደለም። ሄዳችሁ ምናልባት የመጀመሪያ ቀን ይህንን የምትከታተሉ ሰዎች ካላችሁ ሄዳችሁ እንድትመለከቱ ኢንካሬጅ አደርጋችኋለሁ። በጣም ነው የሚጠቅማችሁ በጣም እግዚአብሔር በእያንዳንዱ ቪዲዮ ላይ ቃል እየሰጠን ስናይ ነበረና። እንግዲህ በጣም ነው በእውነት ነው የምላችሁ። በጣም ትባረኩበታላችሁ። ከዚህ በኋላ ህልማችሁ እውን አለመሆን አይችልም። እነዛን መስፈርቶች ስታደርጉ ህልማችሁን ይሆናል ማለት ነው። እግዚአብሔር የባይዘዌ በጣም እግዚአብሔር የዲስፕሊን አምላክ ነው። ዲስፕሊን በጣም ያስፈልገናል። እኛ ክርስቲያኖች በቤታችን ላይ መታዘዝ በጣም ያስፈልገናል። እግዚአብሔር ለሚያሳየን ለሚናገረን ነገር ምላሽ መስጠት በጣም አስፈላጊ ነገር ነው ወዳጆቼ። ና ስለዚህ ያንን እንድናደርግ ደግሞ እግዚአብሔር ያው በቃሉ ነው የሚያስተምረን፣ ኬትም አናመጣውም። እኔም ጌታ ያስተማረኝን ነው ለእናንተ አምጥቼ እዚህ ማስተምረው። እና ደግሞ በህይወቴ ላይ ደግሞ እኔ በህልሞቼ ላይ ጸልያለሁ፣ በራዮቼ ላይ ጸልያለሁ። እግዚአብሔር በሚያሳየኝ ነገር ክፉ ነገር ሲመጣ ሲያሳየኝ፣ መልካም ነገር ሲያሳየኝ፣ በሁሉም እግዚአብሔር ፊት መስጠት ያለብኝን ሪያክሽን እሰጣለሁ። መንቀል ያለብኝን እነቅላለሁ። በጾም ጸሎት እነቅላለሁ። ኢየሱስ ጌታ ነው። መተከል ያለበት አካል መልበስ ያለበት ላየው የሚገባ ብለሲንግ በረከት፣ እንዲሁም የጸጋ ስጦታ እንዲሁም የተለያዩ ነገሮችን እግዚአብሔር ደግሞ ቀድሞ ሲያሳይ በነዛም ጉዳይ ላይ ደግሞ እጸል ያለው ቃትታለሁ እግዚአብሔር አካል እንዲያለብስልኝ ማለት ነውና በጣም ብዙ ነገሮች በህይወቴ ላይ ይቻለሁ። ስሙ ይባረክ። ሞቴን በህይወት እየቀየረ ኢየሱስ ያድናል። ጠላት አዋጅ ሲያወጣ፣ የሞት አዋጁን ሲያወጣ፣ የበሽታ አዋጅ ሲያወጣ፣ የማጣት አዋጅ ሲያወጣ፣ የቆሻሻ አዋጅ ሲያወጣ፣ በእውነት ነው የምላችሁ ጠላት በጣም በጣም ከዚህ በኋላ ብዙ ሰፊ ትምህርቶችን አዘጋጃለሁ። አጠር አጠር አጠር እያደረኩኝ ራሱ በህልም የምናያቸው ነገሮች ምን ምንድን ናቸው፣ እንዴት ብለን ነው መጸለይ ያለብን፣ እንዴት ብለን ነው መቀየር ያለብን፣ ስንት ቀን ነው መጾም ያለብን የሚለውን በጣም በዲቴይል አስተምራችኋለሁ። ጌታ ስሙ ለዘላለም የተባረከውን። እናንተ ብቻ ጸልዩ፣ ለኔ እድሜ ስጣት እያላችሁ፣ ጤና ስጣት እግዚአብሔር እርዳት እያላችሁ እና ደግሞ በዚህ አጋጣሚ ኢንካሪጅ አረጋችኋለሁ እኔም እንድቀጥል ይሄ ሚኒስትሪ ይሄ ራእይ እንዲቀጥል ደግሞ የእናንተ ማስተዋጽኦ በጣም ያስፈልገኛል። ጎፈንድሚ ከፍቻለው። በጎፈንድሚን ላይ ያላችሁን አምስት ዶላር፣ አስር ዶላር እናንተ በጣም ትንሽ ናት የምትሏት ነገር እየተጠራቀመች በጣም ለአገልግሎታችን በጣም ሳፖርት ያደርጋል ይጠቅማል፣ ይረዳል ለብዙ ነገር ማለት ነው እና በዚህ አጋጣሚ ዘ ግሬስ ኦፍ ጋድ ሚኒስትሪ በጣም አሁን ወደ ቸርች ይመጣል። እግዚአብሔር በብዙ ይረዳናል። በጣም እግዚአብሔር ድንቅ ነገርን ያደርጋል። ስለዚህ እንካሬጅ አረጋቸዋለሁ ሳፖርት እንድታደረጉ። ጌታ ይባርካችሁ፣ አሜን። የእናንተ እጅ በጣም ያስፈልጋል። ዘርዝሩ። ጌታ ይባርካችሁ፣ አሜን። ኢየሱስ ያድናል። ሀሌሉያ። ክብር ሁሉ ለኢየሱስ ይሁን። በዚህ አጋጣሚ አዲስ ነኝ የምትሉ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እንዲሁም ደግሞ ለሌሎቹ አካፍሏቸው ሼር አድርጓቸው። ዋትሳፕ ላይ በጣም ለምትወዷቸው ሰዎች፣ በጣም የምታውቋቸው ሰዎች ጌታን መስማት አለባቸው፣ የጌታን ቃል እንዲሰሙልኝ ይፈልጋለሁ የምትሏቸው ሰዎች በዚህ አጋጣሚ እናንተን የማይሰሙ እድል ነው። በእውነት ነው ምላችሁ ሼር አድርጉላቸው። እግዚአብሔር ደግሞ በጣም በዛ ይናገራል። አሜን። ጌታ ይመስገን። ስለዚህ ህልምን መረዳት የሚል የመጨረሻ ክፍል ብያቸዋለሁ። ዛሬ ለጊዜው ክፍል ስድስት ነው የማሳያችሁ ጌዲዮን ሰው ላለመው ህልም። እንግዲህ ዛሬ ስለ ጌዲዮን ነው የማሳያችሁ። ጌዲዮን ላለመው ሰው ላለመው ህልም ሰው ነው ያለመው ጌዲዮን። በጌዲዮን ዘመን መሳፍንት ምዕራፍ ሰባት ላይ ሄዳችሁ ስታዩ እግዚአብሔር ጌዲዮንን ከጠራው በኋላ ጌዲዮን እግዚአብሔር ተናግሮታል፣ እንደሚያሸንፍ አሳልፎ እንደሚሰጠው ኤቭሪቲንግ እግዚአብሔር ነግሮታልና፣ ግን ጌዲዮን አይደለም ህልሙን ያለመው። እንግዲህ ህልምን መረዳት በጣም አስፈላጊ ነገር መሆኑን የምታዩት ራሱ እዚህ ጋር ትልቅ ነገር ታያላችሁ። ጌዲዮን አይደለም ህልሙን ያለመው፣ ጌዲዮን አይደለም ህልሙን የፈታው። ህልም ያለመው ሌላ ሰው ነው። ኦኬ፣ ህልም አለመ ሌላ ሰው ፍችውንም ደግሞ ያመጣው ደግሞ እዛው አብሮ ህልም እየነገረው የሆነ ሰውዬ ህልም ይነግረዋል። አንደኛው አንደኛው ደግሞ ፍችውን ሲነግረው ራሱ ጌዴውን እዛ ቆሞ ይሰማል ህልሙን። ቶሎ እንዴት አድርጎ ግን ሪያክሽን እንደወሰደ እንመለከታለን ማለት ነው። እዚህ ምላሹን ሲሰጥ ምን እንደሆነለት እናያለን። እንደዚህ ይላል ቁጥር መሳፍንት ምዕራፍ ሰባት ቁጥር አስራ አምስት ላይ ጌዴውንም ህልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ ይሄ ሰውዬ ከፍ ብላችሁ ሄዳችሁ ስታዩ ጌዲዮን ምዕራፍ ሰባትን ሙሉ ሄዳችሁ እናንተ እንድታጠኑት እንጋርጅ ያደረጋችኋለሁና ቁጥር አስራ አራት አስራ ሶስት ላይ አስራ አራት ሄዳችሁ ስታዩ ይሄ ሰውዬ ሰውየው ህልም ያልማል። ስለ እንጎቻ አንድ እንጎቻ እንጀራ ተጠቅላ ወደ ምድያማውያን ጋር ሄዳ ስትመታቸው ምድያማ የሆነችን እንዚ ይሄ የጌዲዮን ሰይፍ ነው አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ ማንም ሰይፍ አይደለም። በቃ ጌዲዮን በዚህ ሰይፉ እስራኤል ያሆነች ድል ይነሳሉ ፈልስጠማኖችን አለ። ኦኬ፣ ተባለ ተነሱ፣ ድል ነሱ። አያችሁ እንደተናገረው ወዲያውኑ ምን አደረገ ይላል ጌዴዎን ህልሙንና ትርጓሜውን በሰማ ጊዜ ህልሙንም ትርጓሜውንም ከሰው ነው የሰማው። ጌዴዎን ግን እግዚአብሔር አያችሁ፣ በአንድም በሌላ የሚናገራል፣ የሚለው እኮ ለዚህ ነው። ስለ እናንተ እግዚአብሔር ህልም በሌላ ሰዎች ያሳያል። በጣም ብዙ ሰዎችን እግዚአብሔር እኔ ህልም ያሳየኛል። አንዳንዶቹ አይቀበሉ ምን ያገባኝም፣ አንዳንዶቹ ደግሞ ይቀበላሉ ደግሞ በህይወታቸው ላይ ሆኖ ያዩታል። ያልተቀበሉት ከሰሩ፣ የተቀበሉት ደግሞ አተረፉ። እኔ ደግሞ ነጻ አውጣለሁ። ኢየሱስ ጌታ ነው። አሜን። ስለዚህ አያችሁ እግዚአብሔር የሆኑ ሰዎች ጋር ህልምና ትርጓሚውን ሆኖ ይሰጣናል። በህይወታችን ላይ እንደዚህ ሆነ። እኔንም ደግሞ ህልም እኮ አለ አየው። ስላንቺ እኮ ህልም አለምኩኝ ብለው ደግሞ ህልም መጥተው ደግሞ ነግረውኝ ከነ ትርጓሚው ጸልየውልኝ ደግሞ ሚሄዱ ሰዎች አሉ። ኢየሱስ ያድናል። ሀሌሉያ፣ ስሙ ይባረካ አሜን። ስለዚህ በህይወት ላይ አካል ይለብሳል። ስለዚህ ጌዲዮን ህልሙንና ትርጓሜውን በሰማ ጊዜ ሰገደ። ሪያክሽን ወዲሁ ወዳጆቼ ለምታዩት ህልም በጣም ሪያክሽን መውሰድ አለባችሁ። ለምትሰሙት ህልም ሪያክሽን መውሰድ አለባችሁ፣ መስገድ አለባችሁ። ለእግዚአብሔር መስገድ፣ ለእግዚአብሔር ራሳችሁን አሳልፋችሁ መስጠት ልክነ ጌታዊ በእኔ ህይወት ልታደርገው ስላለ አመሰግናለሁ፣ ባርካል አማኝ ነው በቃ የፈጠነ አማኝ ነው ሰውየው ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያማውን ሰራዊት በእጃችን አሳልፎ ሰጥቶናል ተነሱ አለ ይላል ኢየሱስ ጌታን ምዳማውያኖች ሊቀጡ ነው በቃ አሁን ሊሸነፉ ነው ለምን በቃ ህልም ታይቷል እንደገና ደግሞ ትርጓሜውም ተሰምቷል እኔ ተረድቸዋለሁ አለ ኢየሱስ ያደናል ተረድቸዋለሁ የያዩትን ህልም የተረጎሙትንም እኔ ተረድቸዋለሁ፣ ገብቶኛል። ህልሜን ስለተረዳሁት ወደኋላ አልመለስም አለ እና እናማ ሄጄ እነዚህ ምዳሚያዎች እንደ አንድ መት አለው አለ። ሄደ፣ መታ፣ ድል ነሳ። እስራኤል አርባ ዓመት አረፈች ይላል። በጌታ በኢየሱስ ክርስቶስ ስም ካያችሁት ከተረዳችሁት ህልም የተነሳ ማረፍ ይሆንላችሁ እንጂ ስስማይት ኔ ማመን ህልማችሁን ስትረዱ ከእናንተ አልፋችሁ ተርፋችሁ ለሌላው ረፍት ነው የምትሆኑት። ጌዲዮን አይ ለእኔ አላሳየኝም፣ ለምን ለእኔ እግዚአብሔር አላሳየኝም ና ብሎ ድሮ እንደሚከራከረው ከመልአኩ ጋር ሲከራከር እንደነበረው ቢከራከር ተበልቶ ነበረ። ጌዲዮን አይወጣም ነበር ወይ ደግሞ ምድያማዎች ያሸንፉት ነበር። ስለዚህ እግዚአብሔር አያችሁ፣ እንዴት እንደሚናገር እግዚአብሔር በአንድም በሌላም ይናገራል። ወዳጆች እኛ ግን አስተውለን ተረድተን ለዛ ላየነው ነገር ምላሽ መስጠት ለዛ ላየነው ነገር መሰማራት ለዛ ላየነው ነገር ቶሎ ብለን የሆነ ሪያክት መውሰድ በጣም አስፈላጊ እንደሆነ የእግዚአብሔር ቃል ይነግረናል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። በጌታ በኢየሱስም ከዚህ ከአንድ እስከ ስድስት ያያችሁት ህልምን መረዳት በናዝሬቱ በኢየሱስ ክርስቶስ ስም በህልማችሁ ላይ በራያችሁ ላይ እግዚአብሔር ፍሬያማ እንዲያረጋችሁ ጸልይ ያለው እንጂ ሰስማይቲ እግዚአብሔር በኢየሱስ ስም ፍሬያማ እንዲያደርጋችሁ ጸልያለሁ። ሀሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ኢየሱስ ይባርካችሁ። በሌላ ቪዲዮ ደግሞ እስከምንገናኝ ጋብለሲው ተባረኩ። አትርሱ ሰብስክራይብ፣ እንዲሁም ደግሞ ሼር፣ እንዲሁም ላይክ ማድረጋችሁን፣ ኮሜንት ማድረጋችሁን አትርሱ። ጌታ ይባርካችሁ። ሻሎም።